አዘጋጀው መሰናዶው እንግዲህ ይህንን ተመልክተናል። ስለዚህ የቻምፒዮንስ ሊግ የጨዋታ እንቅስቃሴዎችን በተመለከተ ትንሽ ሰፋ አድርገን ለመመልከት ጥረት እናደርግኝ። ቀደም ሲል ናት ያው ጥቆማዎችን ነው ያደረሰው። ስለዚህ ሌሎች የተያዥ ጉዳዮችን የምናነሳሳ ነው የሚሆነው። ምናልባት የአውሮፓ ቻምፒዮንስ ሊግ ሲባል ብዙ ብዙ የሚነሱ በርካታ ጉዳዮችም ይኖራሉ። ደማቅ እግር ኳሳዊ ክስተቶችም እንደዚሁም በዛሬ እለት ይጠበቃሉ እና በተለይ ብዙሃኖች በጉጉት የሚጠብቋቸው ጨዋታዎች ጨዋታዎች አሉ። አለ እነዚህ የጨዋታ እንቅስቃሴዎች የትኞቹ ናቸው ካልን የፔዥ ና የባርሴሎና ጨዋታ ብዙዎች በጉጉት የሚጠብቁ ጨዋታ ነበር። ነበር ያልኩበትም ጉዳይ ውድ አድማጮች፣ የቻምፒዮንስ ሊግ ጨዋታዎች ሲባሉ በትንቅንቅ ደረጃ ሲነሱ ነው የምንመለከታቸው እና አሁን ላይ በደንብ ዞር ላችሁ ከተመለከታችሁ የባርሴሎና እግር ኳስ ክዳብም የፓርሰን ጀርመን እግር ኳስ ቦሉ ነው የጉዳት ኬዞቻቸው እጅግ በጣም ጠንከር ብለው የምንመለከትባቸው አጋጣሚዎች አሉ። ስለዚህ እነዚህንም የጨዋታ ሂደቶች በተመለከተም እናነሳሳለን። ከዛ ውጭ ደግሞ ምናልባት መነሳት ካለበት የቸልሲ እና የቤኔፊካ ጨዋታ ነው። ቸልሲ ከቤኔፊካ የሚያደርጉት ጨዋታ መነሳት ያለበት፣ ጆዜ ሞሪኒዮ የቀድሞ ቡድኑን ለመግጠም እንግዲህ ይመለሳልና፣ ቸልሲ ደግሞ በሰሞኑ ቀን ልብ ብላችሁ ከተመለከታችሁ ባለፉት አምስት የጨዋታ መራ ግብሮች ቸልሲ አንድ ጨዋታ ብቻ ነው ማሸነፍ የቻለው ከዛ ውጭ ያሉትን ጨዋታዎች እንግዲህ ሶስት ጨዋታዎችን ተሸንፎ አንድ ጨዋታን በአቻ ውጤት አጠናቋል። በኒፍካ ደግሞ በተቃራኒው ምናልባት ደከም ያለምትን እያሳለፈ ይገኛል ቢባልም እንኳን ባለፉት አምስት ጨዋታ ሁለት አሸንፎ ሁለት አቻ ወጥቶ አንድ ጨዋታ ሽንፈትን ያስተናገደ ቡድን ነው ያላቸው እና ኢንዞ ማሪስካ በቼልሲ ቤት በኩል እንግዲህ በጣም ብዙ ጥያቄ የተነሱባቸው ይገኛሉ። ዛሬም እንግዲህ በጉዳት ምክንያት ቶሲን አደራቢዮ፣ ኮሊዊል፣ እንደዚሁም ሊያም ዲላፕ ፉፋና ማይካይሎ ሙድሪክ በቅጣት ምክንያት ያገኝ ሞይሰስ ካይሴዶና አንድሬ ሳንቶስን በተመሳሳይ መልኩ እንግዲህ በጨዋታው ላይ ምናልባት የመኖር ና ያለመኖር ጉዳያቸው የተረጋገጠ እንዳልሆነ መዘገቦችም የሚያመለክቱት በዚህ የጨዋታ እንቅስቃሴ እንግዲህ ብዙዎችም ግምቶቻቸውን ለቸልሲ ቢሰጡም እንኳን ጆዜ ሞሪኖ ግን በተቃራኒው ይህንን ጨዋታ በስታንፎርድ ፕሪጅ በ4340 ደጋፊዎች ፊት በሚደረገው ጨዋታ እንቅስቃሴ ለማሸነፍ ቅድመ ግምት የተሰጣቸውም አሰልጣኞች መካከል አንደኛውም ሆኗል። ቤኔፊካ እንደምታውቁት እንግዲህ በፖርቱጋል ሊግ ባለፈው ሳምንት ሁለት ለአንድ በውጤት ነበር ያሸነፈው ከሪዮቪ ስፖርቲንግ ክለብ ጋር ያደረጉት ጨዋታ አንዳቻ ካጠናቀቁ በኋላ ብዙ ጥያቄ ነበረባቸው። ጆዜ ሞሪኒዮ ማጀባበራቸው እንዴት ነው እየተባለ ነበር የሚገኘው እና በቤንፊካ የቡድናዊ መዋቅር ደረጃ ስትመለከቷቸው ልምድ ልምድ አላቸው የምትሏቸው ትልልቅ ተጫዋቾችንም የያዘ ነው። ፕላስ እስኳዳቸውም ደግሞ ጠንከር ያለ እስኳድም ካላቸው ቡድኖች መካከልም ተቀዳሚ ቡድን ነው እና ኒኮላስ ኦታሜንዲ የመሳሰሉ ተጫዋቾች በዚህ የቡድን ስብስብ ውስጥ ይገኛሉ። በአማካኝ መስመሩ ላይ ደግሞ እንደዚሁም ጠንከር ጠንከር ጥር ያሉ መትሏቸው ተጫዋቾችን የያዘ ቡድን ነው። በማጥቃት እንቅስቃሴዎችም እንደዚሁም ጆዜ ሞሪኒዮ የተለየ የሚባል እንግዲህ ጥንካሬዎችን በቡድናዊ ግንባታ ላይ ያደርጋሉ ተብሎ ይጠበቃል። እነ ብሩማን የመሳሰሉ ተጫዋቾችን በዚህ ቡድን ስብስብ ውስጥ አሉ። ለማንኛውም ዛሬ ቸልሲ ከቤኒፍካ የሚያደርጉ ጨዋታ በብዙ መልኩ ይጠበቃል። እንግዲህ የቸልሲው አሰልጣኝ ኢንዞ ማሬስካ ከጨዋታ መርሃ ግብሩ አስቀድሞ በሰጠው አስተያየት ምንድን ነው ያለው? ታሪኮች ለመስራት አሁንም ቢሆን መዘጋጀት መቻል አለብን። በተለይ በቸልሲ ታሪክ ጥሩ የሚባል አሰልጣኞች መካከል አንደኛ ፖርቱጋላዊ ጆዜ ሞሪኒዮ ነው። ነገር ግን አሁንም ቢሆን እኔ ታሪካዊ አሰልጣኝ መቀጠል ፈልጋለሁኝ በቸልሲ ቤት የሚል ሀሳብ ሞሪኒዮ ደግሞ እሳቸው ለነቆራማን ብሏቸው፣ በቸልሲ ቤት ታሪክ ከእኔ የተሻለ የሚባል አሰልጣኝ የለም የሚል ሀሳብንም ሰጥተዋል። እውነት ለመናገር ከሞሪኒዮ የተሻለ አሰልጣኝ በቸልሲ ቤት የለም፣ ምን ጥያቄ የለም። ቸልሲ ያን ያክል በጣም በተንከታከተበት ጊዜ ለቸልሲ አራት የፕሪሚየር ሊግ ዋንጫዎችን እንዲያሳካ ያደረጉ ማሰልጣኝ ናቸው። አራት የፕሪሚየር ሊግ ዋንጫዎች ምንጮቹን ማሳካት እስካልቻለ ድረስ በቼልሲ ታሪክ ከኔ የሚበልጥ አሰልጣኝ የለም፣ ይህንን መረዳት መቻል አለብን የሚል አስተያየት ነው። እንደዚሁም አያይዘው መስጠት የቻሉበትን ሁኔታ ነው የተመለከትነው። እንግዲህ ያው የቻምፒዮንስ ሊግ የጨዋታ እንቅስቃሴዎች ሲነሱ ደግሞ መዘንጋት የሌለባቸውን ቦርኖች አሉ። ሊቨርፑል ከጋራ ተሰራይ ጋር ነው ዛሬም ጨዋታውን የሚያደርገው። ምናልባት በእናንተ በኩል ተጨማሪ ሀሳቦች ካሉ እንመለስባቸዋለን። የጋራ ተሰራይ ጉዳይ ላንሳ ና ወደ እናንተ እመጣለሁ። ጋራ ተሰራይ ከሊቨርፑል የሚያደርጉት ጨዋታ እንግዲህ ቱርክ ላይ እንደመደረጉ መጠን ለሊቨርፑል ከባድ ይሆንባቸዋል ተብሎ ይጠበቃል። በተለይ የጋላት ሰራይ እግር ኳስ ክለብ የበላይ አመራሮችም እንደዚሁም ሊቨርፑልን ስለማሸነፍ እያሰቡ ይገኛሉ። ፕሬዚዳንቱ እንደዚሁም ድርሱን አይዲን በሰጡት አስተያየት ምንድን ነው ያሉት? የእኛ ቡድን እንደ ቡድን ሊቨርፑልን ድል ለመንሳት የተዘጋጀ ቡድን አለን የሚል ሀሳብን ሰጥተዋል። እውነት ለመናገር ጋላት ሰራይ ከሊቨርፑል አሁን ሁለቱን ማፎካከር አይደለም፣ ግን ከሊቨርፑል ጋር መፎካከር የሚችል ቡድን ነው ወይ እዚህ የውድድር እንቅስቃሴ ካለን ከሊቨርፑል ዝቅ አድርገን ልናየው የሚገባ ቡድን ነው ብዬ አላስብም። ለምሳሌ የማጥቃት ዞናቸው ላይ ከተመለከታችኋቸው ማውሮ ካርዲ፣ ቪክተር ኦስሜን ምናልባት በጉዳት ምክንያት ከጨዋታ ውጭ ቢሆንም እንኳን ሌሮይ ሳኔን የመሳሰሉ ተጫዋቾች በዚህ የቡድን ስብስብ ውስጥም ይገኛሉ እና ምናልባት እንግዲህ የጨዋታ የማሸነፍ ቅድመ ግምቶች ከወዲሁ ለሊቨርፑል የተሰጡ ቢገኙም እንኳን ጋላታሳራይ እንግዲህ በሜላው በሚያደርገው የጨዋታ እንቅስቃሴ በቀላሉ ለሊቨርፑል እጅ ይሰጣል ተብሎም አይጠበቅም። ቪክተር ኦስሜን ምናልባት የጤንነት ሁኔታው አጠያቂ ነው ነው። ምንም አይነት ጉዳት የለበትም የጤና እክል ገጥሞታል። በዚህም ጨዋታ እንግዲህ ይሰለፋል አይሰለፍ የሚለው ጉዳይ ይጠበቃል። ይህ ጨዋታ እንግዲህ በራምስ ፓርክ ኢስታንቡል ላይ የሚደረግ ጨዋታ ነው። የጨዋታ ዋና አልቢትር ተደርገው ደግሞ የተሾሙት ቱርፒን እኚህ ፈረንሳዊ የመሀል አልቢትር እንግዲህ ምሽቱን ጨዋታ በዋነኛነት ይዘውሩታል። ስቲቨን ባጀቲች፣ እንደዚሁም ደግሞ ፍሬድሪኮ ኬዛ፣ ዳንስ ሊዮን እና ስካሎኒ በጨዋታ ላይ የማይኖሩ የሊቨርፑል ተጫዋች ናቸው። የተሻለ የሚባል ቡድናዊ ግንባታ አላቸው። ጋላ ሰራ ባለፉት አምስት ጨዋታ አንድነ ተሸነፈው ሊቨርፑል ባለፉት አምስት የጨዋታ መራገሮች የተሸነፋቸው የጨዋታ እንቅስቃሴዎች በተመሳሳይ እንደዚሁም አንዳንድ ጨዋታዎች ናቸው። ተጨማሪ ጉዳዮች የምታነሳቸው ካለ እንመልከት። ከዛ ውጭ እንግዲህ ምናልባት ስቲፋን በኩል እንጀምርና የሌሎች ቡድኖችን በተመለከተ ሰፋፊ ሀሳቦችን እያነሳሳ የምንቀጥል ለሚሆነው የአውሮፓ ቻምፒየንስ ሊግ ሲባል ደማቅ እግር ኳሳዊ ክስተቶችን እንደዚሁም ደግሞ ይሄ የማጠብቋቸው አይነት ክስተቶችን የምንመለከትባቸው ሂደቶች ከመሆናቸው አንጻር ነው። እንግዲህ ከምሽቱ የራምስ ፓርክ ስቴዲየም ወይም ደግሞ ኢስታንቡል ቱርክ ላይ የሚደረገው ጨዋታ እንቅስቃሴም በብዙ መልኩም በጉጉት ይጠበቃል እያለን የምንገኘው ታረከዚህ የጨዋታ እንቅስቃሴ ጎን ለጎን ሌሎችም የጨዋታ መርሃግብሮችም እንደዚሁም ጊዜና ሰዓታቸውን ጠብቀውም ይደረጋሉ። ቀደም ሲል ያው ናቲ ስላነሳው የጨዋታ ሰዓቶችን መጠቆም ላይ ይጠበቅብን ይችላል። ሪያል ማድሪድ ግን የዛሬ ቻምፒዮንስ ሊግ ጨዋታውን ምሽት አንድ ሰዓት ከአርባ አምስት ያደርጋል እና አንዳንድ ጊዜ ካረክ አልማት የሚሰኘው እግር ኳስ ቡድን ጋራ የሚያደርገው የጨዋታ እንቅስቃሴ ብዙዎች በጉጉት እንዲጠብቁት እያደረገ የሚገኘው መሰለ። የማድሪድ ተጫዋቾች ወደ ቦታው ሲጓዙ ደክመው ይደርሳሉ ቦታው ላይ እና ያለው ርቀትም በብዙ መልኩ ጥያቄ ይደረሰበት። የአስር ሰዓት በረራ ነበረ። ከአስር ሰዓት በረራ በኋላ ነበር በካዛኪስታን የካሪያቲ አልማቲ ዋና ከተማ በሆነች በካዛክስታን ማረፍ የቻሉት ማለት ነው። ታዲያ የውላ አስር ሰዓት ሲበሩ ወደ ከሰባት ሺህ በላይ ኪሎ ሜትር ነው በአየር ላይ መብረር የቻሉት እና ምን ያክል ድካም ጫና፣ ዝለት እንደሚኖር አስበው እና ከዚህ ቡላ በረራ በኋላ ያላቸው የእረፍት ቀን አንድ ቀን ነው። የቺም ትናንትና ነበረች ወርለት ጠዋት ላይ ነበር የደረሱት። ታዲያ ያንንም ቀን ሆኖ እረፍት መውሰድ ነበረባቸው። ምናልባት የልምድ ጊዜያቸውን በድካም ሊያልፉበት የሚችሉበት እድል እጅግ በጣም ከፍተኛ እንደሆነ የተመለከት ነው። አምስት ሺ ዘጠኝ መቶ ሰባ ዘጠኝ ኪሎ ሜትር በአየር ሰባት ሺ ሁለት መቶ ሰባ አንድ ኪሎ ሜትር በመሬት ቢጓዙ ከሪያል ማድሪድ ከሀገር ስፔን ስቲ ስፔን አንስተን እስከ ካራሲ አለማየት ካዛኪስታን ስቴዲየም ድረስ ያሉት ርቀቶች እነዚህን ነው የሚመስሉት። ምናልባት ይሄ ማለት እንግዲህ አስበዋል ሪ አንዳንድ ሀገራቶችን እኮ በእግርህ ብትዞረው ራሱ የነክል ርቀት የለው። በጣም በሚያስገርም እኮ ከመዲናችን አዲስ አበባ ተነስተህ አስመራ ድረስ ደርሳለህ። ብትመላለስ ሰባት ጊዜ ደርሶ መመላለስ ማለት ነው በሚያስገርም መልኩ አስበዋል። ይህንን ያክል ርቀት ተጉዘ በጣም አድካሚ የሚባሉ ውድድሮችን ነው የምታደርገው። ቻምፒዮንስ ሊግ ምናልባት ይሄ አዲሱ ፎርማቱ በብዙ መልኩ እንደ ትችትም እንዲነሳበት የሚያደርገው የተሳታፊ ቡድኖች ቁጥር ከፍ ስለሚል ራቅ ያሉ ክለቦች ከመራቃቸውን በላይ ደግሞ በአቅም ደረጃ ለምሳሌ ምንም ነጥብ ሳያገኙ ሊያጠናቀቁ የሚችሉ አይነት ቦሮች በውድድሮቹ ላይ እንግዲህ የተለየ የሚባል ፎርማት በተሰጡ የአውሮፓ ቻምፒዮንስ ሊግ ተሳታፊ መሆናቸው የትልልቅ የሚባሉ ክለቦችን በተለይ ተደራራቢ የሚባሉ ክለቦች ሌሎች ተደራራቢ ባለው ጨዋታ ያለባቸው ክለቦችም ጫና ውስጥ የሚከቱ እንደሆነ ምን ጥያቄ ከዚህ ጋር ተይዞ የአውሮፓ ቻምፒየንስ ሊግ የጨዋታ እንቅስቃሴዎች መለስ ብለን ስንመለከት፣ እንግዲህ ባለፉት ሳምንታት ያው ከረት ያልማይቲ ጨዋታውን አድርጎ ስንትራስትነ የተሸነፈው በስፖርት እንግሊዝ በጣናት ለአንድ ነው የተሸነፈው። ኢማን ከዛ እንደገና ሮያል ማድሪድ የመጀመሪያ የአውሮፓ ቻምፒየንስ ሊግ የጨዋታ እንቅስቃሴውን አድርጎ ደግሞ ማድሪድ እንግዲህ ከኦሎምፒክ ዲ ማርሴይ ጋር ነበር ያደረገው። ሁለት ለአንድ አሸንፎ ነው የዛሬውን ጨዋታ የሚያደርገው። ዛሬ የሚያሸንፍ ከሆነ ነጥቦቹ ወደ ስድስት ከፍ ማድረግ የሚችልበትም አጋጣሚ አለ። በመጀመሪያ ሳምንት እንግዲህ በተለይ በተደረጉ ጨዋታዎች ያልተጠበቁ የሚባሉ ውጤቶች ነበሩ። አታላንታ አይሚን ናፖሊ ሁለት ለባዶ በሆነ ውጤት ሽንፈትን ያስተናገደበት በማንቸስተር ሲቲ ቸልሲ፣ እንደዚሁም በተመሳሳይ መልኩ በባየር ሙኒክ ሶስት ለአንድ የተሸነፈበት፣ እንደገና ደግሞ አይክስ አምስተርዳምን በተመሳሳይ በኢንተር ሚላን ሁለት ለባዶ ተሸነፈበት፣ ሞናኮ በክለብ ብሩጅ አራት ለአንድ በሆነ ዘግናኝ ውጤት የተሸነፈበት ጋላት ሰራይ እንደዚሁም ደግሞ በአይንትራ ፍራንክፈርት አምስት ለአንድ በሆነ ውጤት የተሸነፈበት እነዚህ የጨዋታ መራግብሮች በአንደኛ ዙር እንግዲህ የተደረጉ ጨዋታዎች ነበሩ። የአውሮፓ ቻምፒየንስ ሊጋ እንደምታውቁት ሁሉ አርማጮች በደረጃ ሰንጠረዡ ከአንደኛ እስከ ስምንተኛ ይዘው የሚያጠናቀቁ ቡድኖች በቀጥታ ወደ ጥሎ ማለፍ ይቀላቀላሉ። ከዘጠኝ ደረጃ እስከ ሀያ አራተኛ የሚያጠናቀቁ ቡድኖች ደግሞ በፕሌኦፍ ወይም ደግሞ በጥሎ ማለፍ ጨዋታዎች በማድረግ ወደ ቀጣዩ ራውንድ ኦፍ ሲክስቲ ለመቀላቀል እንግዲህ ጥረቶችን ያደርጋሉ ከ25 እስከ 36 ከስተኛ ደረጃ ይዘው የሚያጠናቀቁ ቡድኖች በቀጥታ እንግዲህ ወደ ሀገራቸው ተጉዘው በሊግ ውድድሮቻቸው ብቻ እንዲሳተፉ ይደረጋሉ። በመጀመሪያ ሳምንት ሁለቱ ሁለት ጎሎችን በማስቆጠር ቡራካርድ በኢንትራ ፍራንክፈርት በኩል ሁለት ጎሎችን አስቆጥሯል። ዱሳን ብላዎቪች፣ በተመሳሳይ የባየር ሙኒኮ ሀሪኬን፣ የአትሌቲኮ ማድሪዱ ማርከስ ሎሮንቲ፣ የሪያል ማድሪዱ ኬሊያን ባፔ፣ የስላቪያን ፕራጉ እንደዚሁም ደግሞ ቦይ ማርከስ ራይፎርድ ከባርሴሎና ማርከስ ቶራም ከኢንተር ሚላን ከስፖርቲንግ ሊዝበን ደግሞ ትሪንካው ሁለቱ ሁለት ጎሎችን ማስቆጠር የቻሉበትም አጋጣሚ ተመልክተናል። በአጠቃላይ የአውሮፓ ቻምፒየንስ ሊግ እዚህ ላይ ለመጨመሪያ ያህል ቼልሲዎች ከቼልሲ ከቤኔፊካ የሚያደርጉ ጨዋታ ላይ ጆዜ ሞሪኒዮ ወደ ሜዳ ስመለስ ክብርን ይጠብቃለሁ ከደጋፊው ክብር ይገባኛልና ና ክብርን ይጠብቃለሁ ሲሉ ተናግረዋል። ከዚህ በተጨማሪ ደግሞ ኤንዞ ማሪስካ የተናጋ የሰጡት አስተያየት ላይ ደግሞ ከሞሪኒዮ ጋር መጫወት ለኔ ክብር ነው ሲሉ ተናግረዋል። እንዚሁም አሪስካ እንግዲህ ባሳለፉ ጨዋታዎች ላይ ምናልባትም ቀይ ባቸው ሊሆን ይችላል፣ ነገር ግን ውጤታቸው አመርቂ እንዳልሆነ እና የጨዋታ አቀራረባቸውም አመርቂ እንዳልሆነ የተመለከትንበት ነው እና ነገር ግን እሱን አስከተል የሰጡት ጨዋታ ላይ ባለፉት አምስት ወራት ላይ አራት ጨዋታዎችን ብቻ የተሸነፍ ነው። ነገር ግን አሁን ላይ የፕሪሚየር ሊግ ሆነ ለሻምፒዮንስ ሊግ እድላለን ብዬ አስባለሁ። ዋንጫው የሚያሸንፍ ቡድን ያለን ስለዚህ እንጫወታለን ሲሉ ተናግሯል። በቸልሲ በኩል እንግዲህ ብዙዎቹ አጠራጣሪ ነው፣ እንደ ሜስ ካይሴዶ፣ ጃውፔሮ አድራቢዮ፣ እንዲሁም አንድሬ ሳንቶስ፣ ኮል ፓልመር እንደማይሰለፍ እናውቃለን። ዌስሊ ፎፋና፣ ሊያም ዴላፕ ና ሊቫይ ኮልዌል የመሳሰሉ ተጫዋቾች አይሰለፉም። በተቃራኒው ግን ቤኔፊካ ስንመለከት አራት ተጫዋቾች ብቻ ነው በጉዳት ያጣ ናቸው ና አብዛኛው ግምቶች ለቸልሲ የሚያደሉ ቢሆኑም ቤኔፊካ ግን ትልቅ ቡድን ነው። የሚያሳየን ቼልሲ ቼልሲ እኮ ካለፉት አምስት ጨዋታዎች አንድን ያሸንፈው ብለን ጌች ቅድም ሲጠቅስ ነበር። ያ አንዱን ጨዋታ ሊንከንን ያሸንፈበት ጨዋታ ነው በካራቦካፕ ጦሎ ማለፍ ጨዋታ ላይ እና ምን ያክል ቼልሲዎች እየተፈተኑ እንዳለም ነው እየተመለከትን ያለ ነው እና ቤኔፊካ ደግሞ በተቃራኒ የእንግሊዝ ቡድኖችን ሲገጥም ምን ያክል ለማሸንፍ እንደሚቸገርን መመልከት መቻል አለብን። ሶስት ጨዋታዎችን አቻወቶ እንዲሁም አምስት ጨዋታዎችን የተሸነፈበትን ሁኔታም ተመልክተናል ማለት ነው። ለመጨረሻ ጊዜ ያሸነፈው የእንግሊዝም ቡድን ከአስር ዓመት በፊት ቶተናም ነው ሶስት ለአንድ በሆነ ውጤት በሜዳቸው ሶስት ለአንድ በሆነ ውጤት ማሸነፍ የቻሉበትና ይህም በዩሮፓ ሊግ ጨዋታ ነበር የምድብ ጨዋታ ላይ የነበረበትን ጊዜ ነበር የምናስታውሰው እና ባለፉት አስራ ስምንት ከእንግሊዝ ጋር ያደረጉት ከእንግሊዝ ቡድኖች ጋር ያደረጉት ጨዋታ አንድም ጊዜ ያክል ክሊንሺት መጠበቅ ያልቻሉበትን ሁኔታም ተመልክተናል። እና ምን ያክል ቤኔፊካዎች እየተቸገሩ እንዳሉ መመልከት እንችላለን። በተለይ የመጀመሪያው ሳምንት ጨዋታ መሸነፋቸውን ተከትሎ ከካራባክ እና ከዚህ በተነሳ እንግዲህ ቤኔፊኮች ብዙ ጥያቄ ተነስቶባቸው ነበር። እና በዚህም ነው ዋነኛው አሰልጣኝ ናቸው የተባረረውና ምን ይህ አሰልጣኝ እጅግ በጣም በርካታ አመታት ነው ቆየ በቤኔፊካ አይ ቲንክ ከሶስት አመት በላይ ሆኗል እና ምን ያክል የቤኔፊካን የቤኔፊካን ታሪክ የሚያውቅ አሰልጣኝ እንደሆነ ብዙ ነገር የለመደ አሰልጣኝ እንደሆነ እናውቅ ነበር። ነገር ግን ጆዜ ሞሪኒዮ ለጊዜው ከፌነርባቼ መባረራቸውን ተመልክቶ እንዲሁም ደግሞ የቤኔፊካ አሰልጣኝ ቤኔፊካም ጥሩ ጊዜ ላይ አለመሆኑን ተከትሎ ያው ክፍተቱን በመጠቀም ነው ወዲያው የፕሬዚዳንቶች የቤኔፊካዎች ባለስልጣናት ለጆዜ ሞሪኒዮ ጥሪ ያቀርቡላቸውና ከሀያ ዓመታት በኋላ ዳግም ወደ መጀመሪያው ክለባቸው የተመለሱት እና እኛ አሰልጣኝ በቤንፊካ ካደረጉት በሚያደርጉት ጨዋታ እንግዲህ ወደ ቼልሲ ሲመለሱ ምን ያክል ቼልሲ ላይ የበላይነት እንዳላቸው መመልከት ይኖርብናል። አይ ቲንክ ካሉት ቼልሲን በተቃራኒ በገጠሙበት ጨዋታ አስራ አራት ጊዜ ያክል ተጫውቷል። ጆዜ ሞሪኒዮ ቼልሲ እና በሶስቱ ያክል አቻ ወጥቷል። በሰባት ተሸንፈዋል። ነገር ግን በቀሪዎቹ በአራት ጨዋታዎች ማሸነፍ የቻሉበትን ሁኔታ ተመልክተናል እና ጥሩ የሚባል ሪከርድ ነው። ያን ያክል የሚከፋ አይደለም። በተለይ ደግሞ ዛሬ በቼልሲ ቤት ምን ዋና ዋና ተጫዋቾች አለመኖራቸውን ተከትሎ ቼልሲም በሻምፒየንስ ሊግ እየገጠመ ያለው ነገር እንደምንመለከተው እናና ባለፉት ጨዋታዎችም እያሳየ ያለው እንቅስቃሴም ጥሩ አለሙን ተከትሎ ምናልባት ቤኔፊካ ቻንሱ እድሉም ከፍ እያለ ይመጣል፣ ከፍተኛ ነው። ምናልባትም ቼልሲ ላይ የመጀመሪያ ድላቸውን ያሳካሉ ተብሎ ይጠበቃል። በቼልሲ ታሪክ ላይ ከቤኔፊካ ጋር ባደረጉት ጨዋታዎች ላይ ቤኔፊካ አንድም አቻ እንኳን ማሸነፍ ቀርቶ አቻ እንኳን ማውጣት አልቻሉም እና በአጠቃላይ በብዛት ስንመለከተው ጨዋታዎቹ አነስተኛ ናቸው። አራት ጨዋታዎች ነው ያደረጉት። አራቱንም ጨዋታዎች ግን ቼልሲ ነው በድል ያጠናቀቀው። በመጨረሻ ጊዜ አራት ለአንድ ያሸነፈበት ጨዋታ የዓለም ክለቦቹ ዋንጫ ላይ የሪስ ጀምስ በስልሳ አራተኛው ደቂቃ ላይ ቅጣት አስቆጠሮ ከዛ በኋላ በዘጠና አምስተኛው ደቂቃ ላይ አንሄል ዲ ማሪያ በተሰራ ጥፋት ፔናልቲ አስቆጥረው ማለትም የፍጹም ቅጣት ምት ወደ ተጨማሪ ደቂቃዎች ሄደው 18 114 ና 117 ኛው ደቂቃ ላይ ባስቆጠሩ ግብ ማሸነፋቸው ይታወቃል። ከዚ በፊት ግን የመጀመሪያ ድላቸውን ያሳቁት በ2012 ማለትም በዛ ጊዜ ላይ እንደ ፈርናንዶ ቶሬስ የመሳሰሉ ተጫዋች አሽሊ ኮል እንዲሁም ፍራንክ ላምባርድ፣ ራሚሬስ የመሳሰሉ ኮከቦች ያሉበት ክለብ ውስጥ ነው። አሁን ላይ ግን ስንመለከተው ያን ኮከብ አሁን ካላቸው የተጫዋች ስብስብ ጋር ስብስብ ጋር ስናነጻጽር አሁን ላይ ቤኔፊካ የተሻለ ድል ያገኘበት ሰዓትም ይመስላል። ሌላ ጨዋታዎችን ስንመለከት ቅድም ጌች እንደጠቀሰው ጋላተተሰራይ ከሊቨርፑል ይህ ጨዋታ ምንም ጥርጥር የለውም ለሊቨርፑል ከባድ ጨዋታ ነው የሚሆነው ነገር ግን ያለፈውን ጨዋታ ስንመለከት ጋላተሰራይ በኢንትራንክ ፍራንክፈርት ያውም እየመሩ አምስት ለአንድ መሸነፋቸው ሁላችንም የማንዘነጋውን አምስት ለአንድ የተሸነፉበት ጨዋታም እንግዲህ ዳቪንሰን ሳንቼዝ ራሱ ላይ ሁለት ግቦችን አስቆጥሯል። ውዙም አንድ ጎል አስቆጥሯል። ስለዚህ ያንን ስንመለከት አብዛኞቹ እድሎች ወደ ሚዛን ይደፋል ወደምንለው እዚጋ ወደ ሊቨርፑል በሜዳው ባለፉት ሰላሳ ዓመታት ከእንግሊዝ ክለቦች ጋር ባደረጋቸው ያለፉት አስር ጨዋታዎች በሁለት ጨዋታ ብቻ ነው የተሸነፉ በአራት ጨዋታዎች አቻ ሲወጣ እንዲሁም በአራት ጨዋታም ማሸነፍ የቻለበትን ሁኔታ አለና ዛሬ እንግዲህ ከሊቨርፑል ጋር በሜዳው ማስተናገዱ፣ በተለይ ማንቸስተር ዩናይትድ እናስታውሳለን፣ ምን ያክል በምን አይነት ብቃት እንዳሸነፉ የምናስታውሰው ነገር ነበር፣ የቅርብ ጊዜ ትውስታችን እና ዛሬ ደግሞ የሚደረገው የሚፈጸመው ነገር ትንሽ የሚያጓጓ ነገር ነው። ምናልባት የቻምፒዮንስ ሊግ የጨዋታ እንቅስቃሴዎች፣ ናቲ በአንተ በኩል ያሉ ተጨማሪ አጠር ያሉ ሀሳቦች እናንሳና እናጠናቃቸው። አንድ ርዕሰ ጉዳይ ለአድማጮች እናካፍላቸዋለን፣ ምክንያቱም እየወጡ የሚገኙ ዜናዎች አሉ ከዚህ ጋር ተይዞ እናካፍላቸኋለን። በአንተ በኩል ከቻምፒዮንስ ሊግ ጋር ተጨማሪ ጉዳዮች ካሉ በነገ ዕለት ሁላችንም የምንጠብቀው ባርሴሎና ከፒስጂ ቀደም ሲል ያልኩት ከፓሪሰን ጀርመን የምንጠብቀው ጨዋታ ላይ እስከዛሬ ካለው ምናልባትም በባሳለፍኔ የውድድር አመት ቢኖር በሰፊ ሁኔታ የምንጠብቀው ጨዋታ ነው። በዘንድሮ አመት ግን ቀዝቀዝ ያደረጉ የተለያዩ ጉዳቶች መሰማታቸው ይታወቃልና በዚህ በኩል ደግሞ ፒ ኤስ ጂዎች በከባዱ የተረመረሙ ይመስላል። ለምሳሌ ቪቲኒያ የመሰለፍ እድሉ የሚያጠራጥር ነው። ፋቢያን፣ ማርኪኒዎስ፣ ካራቫሽ፣ ኬሪያ እንዲሁም የባረንዶ አሸናፊው ኦስማን ዴንቤሌ፣ ዴዝሪድዌ እንዲሁም ጃኦ ኔቬሽ ከአማራን ጨምሮ የተለያዩ ተጫዋቾች ተጎድተውባቸዋል። በባርሴሎና በኩል ስንመለከት ደግሞ ጆአን ጋርሲያ እንደማይሰለፍ የታወቀ ሲሆን ራፊኒያ፣ ፈርሚን ሎፔስ፣ ጋቪ እና የበረኛው ከዚህ በፊት ቁጥር አንድ በረኛ የነበረው ማርክ አንድሬ ተር ሽቴገን እንደማይሰለፉ ይታወቃልና በዚህ ጨዋታ ላይ የጨዋታውን ድባብ በእጅጉ ያቀዘቀዘው ነው ተብሎ ይገመታል። ጌች የቻምፒዮንስ ሊግ ጉዳዮችን በተመለከተ እንደ አጠራር ጌ ለጠቁማቸው የነገ ጨዋታዎችን የሚያው ይገናኛሉ። ምሽት አራት ሰዓት አርሰናል ከኦሎምፒያ ካውስ፣ ባርሴሎና ከፔዥ ናቸው። አንድ መረጃ እንዲ ሁላችንም በዝውውር እንቅስቃሴዎች ላይ በቅርብ በተለይ ገና ነው ሆኗል። ይሄ ግለሰብ ወይም ይሄ ጋዜጠኛ ስለ አሰልጣኝ ሩበን አሞሪም ትናንትና አንድ ዜና ብቅ ብሎ ነበር። እና ያው መንቸስተር ዩናይትድ እግር ኳስ ክለብ የበላይ አመራሮች ትናንትና ስብሰባ ጠርተው እንደነበር እና በዚህም የስብሰባው ወቅት እንግዲህ አሰልጣኝ ሩበን አሞሪም ይሄ ሦስት አራት ሦስት ከሚለው የጨዋታ ፍልስፍና ፍልስፍና የሚለውን ተውና አባዚ ወደሚለውን እንውሰደው ከዚህ እንዲላቀቅ ጥያቄ አቅርበውለት ነበርና በጣም በሚያስገርመው የኢንዲካሊያ ዘገባ ምንድን ነው ያለው ሮብና አሞሪም የ3 4 3 አሰላለፍህን አቁመህ አራት 3 ሶስትን ተጠቀም ብለው ትዕዛዝ ሲሰጡት ለየትኛውም የማንቸስተር ዩናይትድ አመራር መልስ ሳይሰጣቸው ትቷቸው ነው የወጣው በሚል መረጃ ይዘው ወጥቶ ተመለከት ነው እና እንዴት መሰራችሁ እንግዲህ፣ በማንቸስተር ቤት እየነፈሰ የሚገኘው ነፋስ መቼም ወጀቡ ከበድ ብሏል፣ አለ በተለይ አሁን ደግሞ የአራት ሶስት ሶስት አፍቃሪው ዣቪም ከክለቡ ጋር ስሙ እየተገናኘ ነው የሚገኘው። እና አንዶኒ ራዮላ ኦሊቨር ግላስነር፣ እንደዚሁም ደግሞ የብራይተኑ አሰልጣኝ ፋብሪያን ሀልዝረር ከማንቸስተር ዩናይትድ ጋር ስማቸው የተገናኘ ይገኛል። አሁን የኢኖስ የእግር ኳስ የበላይ ጠባቂዎች ወይም ደግሞ የዚህ ድርጅት የበላይ ጠባቂዎች እነ ሰር ጂም ራትክሊፍ አንድ ያመኑት ነገር አለ። ልብ ብላችሁ ከተመለከታችሁ አሰልጣኝ ሩበን አሞሪም ከተሰናበተ በእርግጠኛነት ዣቪ ማር የሚመጣው ከእንግሊዝ ውጭ የትኛውንም አሰልጣኝ ያመጡ። ምናልባት ምናልባት በጣም ለማንቸስተር ዩናይትድ ደጋፊዎች መጥፎ ዜና የቀድሞ እንግሊዝ ብሔራዊ ቡድን ዋና አሰልጣኝ ጋሬት ሳውዝጌት፣ እሱ ከመጣ ብቻ ነው ትልቅ ችግር የሚፈጥረው። ከዛ ውጭ የምታስታውስ ከሆነ ስቲቭ ብሪያን ቤሞ ማታያስኩኛ ሲፈርሙ ፕሪሚየር ሊጉን የለመዱ ስለ ፕሪሚየር ሊጉ የሚያውቁ ልምድ ያላቸው ተጫዋቾችን ነው የፈለግነው የሚል ሀሳብ አንስተው ነበር። ታዲያ ቀጣይስ ፕሪሚየር ሊጉን የሚያውቅ ስለ ፕሪሚየር ሊጉ ልምድ ያለው አሰልጣኝ ማን ነው? እንደ መረጃዎች ከሆነ ቀደም ሲል ፋብሪዞ ሮማኑ ዣቪ ወደ ዩናይተድ ለመምጣት ሲል የሳውዲ ጥያቄዎችን ወድቅ አርጓል ሲል ነበረ። እንዲሁም ደግሞ ትናንት እንደወጡት መረጃዎች ከሆነ ደግሞ የክሪስታል ፓላሱ ኦሊቨር ግላስነር ለዩናይተድ ጥያቄ ከቀረበለት አይኑን እንደማያሽ ነው መረጃዎች የወጡት። እና ምናልባት የኦሊቨር ግላስነር እና የሩበን አሞሪም የጨዋታ አስተያየት መቀራረቡን ተከግዚህ ስበል ኦሊቨር ግላስነር የሚለቅ ከሆነ ማርከጌ ግሎስ ነር ከለቀቀን ነው የሚለው እንዴት መሰለህ ማርክ ቤ ከለቀቀን ይስራ ይመለቃሉ የሚለቅ ከሆነ ትንሽ ችግር ይፈጠራል። አዎ የሩበን አሞሪም ቆይታ ምን ይመስላል በማንቸስተር ዩናይትድ ቤት በኦልድ ትራፎርድ ኦልሞስት ዘጠና ዘጠኝ በመቶ የተጠናቀቀ ነው የሚመስለኝ። እንዴት መሰራችሁ ከፊቱ ያሉትን ጨዋታዎች ተመልከቱ ሰንደርላንድ፣ ሊቨርፑል፣ ስፐርስ፣ ብራይተን እነዚህን ጨዋታዎች ይኸውልህ። ከቀጣዮቹ ከጠፋቸው አራት ጨዋታዎች ሁለቱን ባሸንፍ ራሱ ተስፋ አለው የምትለው አይነት አይደለም። ሰንደርላንድ ምን አይነት ቡድን እንደሆነ ተመልክተናል። ሊቨርፑል ሊቨርፑል ነው። ኢማጂን ብራይተን፣ ብራይተን ማል ቶተናም እንኳን ጠንከር ብያለው ብሎ ይቅርና እንደውም ለማንቸስተር ዩናይትድ የማይተኛ ቡድን ነው። ታራ በነዚህ ጨዋታዎች ውጤት የሚያጣ ከሆነ አሰልጣኝ ሮበን አሞሪም ምንድን ነው የሚሆነው? የስንበት ደብዳቤው ቀድሞ መዘጋጀቱ የሚቀር ጉዳይ የመሰለኝ አይደለም። ግን ደግሞ ከስንበት ደብዳቤ መትረፍ የሚችልበትም እንደ አንድ ፐርሰንት የምትሆን ቻንስ አለችው። ታክቲካል የሚባሉ ጉዳዮችን ለውጡ ማድረግ አንዳንድ ጊዜ እኔ በጣም በሮበን አሞሪም ከሚበሳጩ ሰዎች መካከል አንደኛው ነው የሚያለው። እንዴት መሰለ ሰው እንዴት አስቶን ቪላንም ስትገጥም አርሰናልንም ስትገጥም ከዛ ማድሪድንም ብትገጥም ወይፔዥንም ብትገጥም ተመሳሳይ አይነት ታክቲክ እንዴት ትጠቀማል? ይሄ እኮ በድሮ የእግር ኳስ ፍልስፍናዎች ነው ተግባራዊ እንደ በየጨዋታዎቹ ባህል ነበር የሚገመት ታክቲክ አይገባም። ቀደም ሲል ምንድን ነው የኢትዮጵያ ቡና አሰልጣኝ ቢካሳውን የማይገመት ቡድን በመገንባት ይደሰተኛል የሚል ሀሳብን ሰጥቶ ነበር ፕሬስ ኮንፈረንስ ላይ። እንደዚህ አይነት መሰል ጉዳዮች ናቸው መጠናከር ያለባቸው ና ምናልባት እንግዲህ ያው ዕለት ዓርብ በሚኖረው መሰናዶ በዝርዝር እንመለከት ይሆናል። እስከዚያ ድረስ ሰፋፊ ጉዳዮችም ወደ እናንተ የሚደርሱበት ጊዜ ስለሚሆን አድማጮች የምትገኙት የአዲስ አበባ ዩኒቨርሲቲ ሬዲዮ ኤፍኤም ዘጠና ዘጠኝ ነጥብ አራት ነው። ፕሮግራሙ ደግሞ ዘመን ስፖርት ነው። ዋና አዘጋጆቹ ጌታውን ወርቆ፣ እስጢፋኖስ ሞላ እና እንደዚሁም ደግሞ ናትናኤል ኃይሌ በጣምራ በመሆን አብረናችሁ ቆይታ አድርገናል። በቴክኒኩ በለጠ ፋንታውን ነበር። ለረፋድ አራት ሰዓት የዜና ባለሙያዎች ደግሞ ስቱዲዮን አስረክበን የምንወጣ ይሆናል። መልካም ጊዜ ይሁንላችሁ።